ክፍል ሶስት የስልጣኔ ዘይቤ በአንድ ቃል ወይም አሃዝ ውስጥ የሚገኘውን ሀሳብ ለመወሰን የህሊና ጥረት ከተደረገ የሚገኘውን ውጤት ዘይቤ እንለዋለን ትርጓሜ ለማለትም ይቻላል። ትምህርት የምንለው ቃል ወይም አሃዝ በውስጡ ምን ሀሳብ የያዘ መሆኑን ለመረዳትና ለማስረዳትም ስለፈለግን የንግግራችንን አርዕስት የትምህርት ዘይቤ ብለናል ሀሳቦች በሕሊናችን ውስጥ እንደ ሰንሰለት የተያያዙ ሆኖ ይገኛሉ። አንዱን ሀሳብ በተለይ ብንመለከት ከወደፊትም ከወደኋላም ዘርፎች አለው ሆኖ እናገኘዋለን። ሀሳቦች በሕሊናችን ውስጥ በቅደም ተከተል ስነ ስርዓት ወይም ዲሲፕሊን የተወሰነ ቦታቸውን ይዘው ይገኛሉ። ስለዚህ ትምህርት ወይም ከፍተኛ ትምህርት ምን ማለት ነው? ለሚለው ጥያቄ መልስ ከማዘጋጀታችን በፊት ስልጣኔ ማለት ምን ማለት ነው? የሚል ጥያቄ አስቀድሞ ማቅረብ የሚገባ መስሎ ይታየናል። ምክንያቱም ሁለተኛውን ከአንደኛው ማለት የትምህርት ዘይቤ ከስልጣኔ ዘይቤ ለማስገኘት ወይም ለማስረግ ስለምንፈልግ ነው። ስልጣኔ ስንል ምን ማለታችን እንደሆነ ለመወሰን ከዚህ ቀደም ሙከራ ተደርጓል። ነገሩ አዲስ አይደለም። ከታወቁት ደራሲዎች አንዱ አቶ ከበደ ሚካኤል ብቻ ሶስት መጽሐፍት በዚህ አርዕስት ጽፈዋል። አንደኛው ኢትዮጵያና ምዕራባዊ ስልጣኔ፣ ሁለተኛው የስልጣኔ አየር፣ ሶስተኛው ስልጣኔ ማለት ምን ማለት ነች የሚባሉ ናቸው። እኔ በዚህ ንግግር የማቀርባቸው ሀሳቦች በእነዚህ መጽሐፍት ውስጥ አስቀድሞ ከቀረቡት ሀሳቦች ጋር ልዩነት ወይም ተመሳሳይነት እንዳላቸው ሦስተኛ ተመልካች ይፈርድ ዘንድ ወደ ጎን ትቼ የራሴን መንገድ ለመቀጠል እፈልጋለሁ። መጀመሪያ መጠየቅ የሚገባው ቃሉ ራሱ ነው። ለአውሮፓውያን ቋንቋዎች አንድ ቃል ከአማርኛችን ልናውሳቸው ብንችል ስልጣኔ የሚባለው ቃል መሆን አለበት። በጣም የተዋጣለት ቃል ነው። ለዚህም ሀሳብ በቂ ማስረጃ ያለኝ ይመስለኛል። መጀመሪያ በእነሱ ቋንቋ ያሉትን ቃላት እንመርምር። አውሮፓውያን አንዱን ነገር ከሁለት ከፍለው ሁለት ስያሜዎች ሰጥተውታል። እነዚህም ካልቸር ኤንድ ሲቪላይዜሽን የሚባሉት ናቸው። ሁለቱም ላቲናዊ አመጣጥ ያላቸው ናቸው። ከልቱራ ወይም ከልቱራ አኒሚ የሚባለውን ቃል መጀመሪያ በአዲስ ዘይቤ የሰራበት ሰው ቺችሮ የሚባለው ሮማዊ ተናጋሪና ደራሲ ነው ይባላል። በግሪከኛ ፔዲያ ወይም ትምህርት የሚባለውን ቃል ወደ ላቲን ሲተረጉም ከልቱራ አኒሚ ብሎታል። ቃሉ የመጣው ከግብርና ስራ ስያሜ ነው። ከልቱራ አግሪ ወይም አግሪኩልቱራ ማለት በአማርኛችን እርሻ ማለት ነው። የገበሬውን ስራ ምሳሌ በማድረግ ትምህርት የሚባለውን የግሪክ ቃል ከልቱራ አኒሚ ብሎ ሰይሞታል። የነፍስ፣ የመንፈስ ወይም የሕሊና እርሻ ማለት ነው። እዳሪ መሬት ደረቅ ነው። የሚያበቅለውም ቢበዛ ለከፍት የሚሆን ሳር ነው። ገበሬው ወጥቶ ወርዶ ደረቁን ምድር አለዝቦ አለስልሶ ካሳምሮ በኋላ የሚቀበለውን ዘር አብዝቶ አልምቶ ይሰጣል። በዚያን ጊዜ እጽዋት፣ አትክልት፣ ጽጌያት፣ ፍሬያት ማናቸውን ፍጥረት የሚያጓጉ የሚጋብዙ ተምኔትንም በትዕይንት ብቻ እንኳን የሚያረኩ ሆኑ ይገኛሉ። ያልተማረ ሰውም እንደ ደረቁ መሬት ሳር ማለት ዝቅተኛ ዋጋ ያለው ነገር ብቻ ነው ለማስገኘት የሚችለው። በዚህ አንጻር የተማረው ሰው ግን ከለዘበው ከለሰለሰው መንፈሱ መልካሞች ጽጌያትና ፍሬያት ያስገኛል። በጥበብ ረገድ ጣዕመ ዝማሬን፣ ስነ ጽሑፍ፣ ስነ ስዕልን፣ ስነ ህንፃንና ሌሎችን ረቂቃን ፍጥረታትን ያስገኛል። በእውቀት በሳይንስ ረገድ ደግሞ የሩቅን ዓለምንና ወይም ማክሮኮዝሞስን የቅርቡን ዓለም ወይም ማይክሮኮዝሞስ መርምሮ ሕሊናን ከድንቁርና ባርነት ነጻ ያወጣል። በማህበራዊ ኑሮ ረገድ የእያንዳንዱን ሰው መብት ተጠብቆ ሰው በንጹህ ምኞቱ መሠረት በሰላም ለመኖር ይችል ዘንድ ትክክለኛ ፍርድን በህግ ይወስናል። በሀብት ወይም ኢኮኖሚክስ ረገድ ሌሎችንም አካላዊ ችግሮች አስወግዶ እንደ ልቡ ለመኖር ይችል ዘንድ ጠቅላላውን ስራ ለየራሱ ተካፍሎ የአምስት የአስር ዓመት ፕላን አውጥቶ ይሰራል። ይህ ሁሉ በትምህርት ነው። ቺችሮ በዚህ ምክንያት ትምህርትን ህሊናን የማለዘብ የማለስለስ የመንፈስ እርቻ ወይም ከልቱራ አኒሚ ብሎ ሰይሞቷል ይህ ቃል ከላቲን በተወለዱ ቋንቋዎች ዘንድ ሁሉ ከዚያም አልፎ በጀርመንኛ በእንግሊዝኛ በመስኮብኛም ያነባበቡን ባህል በመለዋወጥ ተዋርሷል ወደ ሁለተኛው ቃል ወደ ሲቪላይዜሽን እንሂድ ይህም ላቲናዊ አመጣጥ ያለው ነው ብለናል ባልሳሳት ሲቨርስ ወይም ሲቪታስ ከሚለው ቃል የተገኘ ይመስለኛል ትርጓሚውም ከተማ ማለት ነው በማመዛዘን የሀሳብ ዘዴ የተወሰነ ዘይቤ ይመስላል። አብዛኞቹ እውቀቶቻችን የሚገኙት በማመዛዘን ዘዴ ነው። ሙቁን ከቀዝቃዛ፣ ደረቁን ከእርጥብ፣ ረዥሙን ከአጭር፣ ጠምዛዛውን ከቀጥታ፣ አዋቂውን ከደንቆሮ፣ ቀልጣፋውን ከጉትት በማመዛዘን የነገሩን ጠባይ ህሊናችን በዝርዝር ለይተው ይረዳል። በመካከላቸው ያለውን ልዩነት በአሐዝ ይወስናል። ስልጣኔ የሚባለው ላቲናዊ ቃል ከተማ ከሚባለው ቃል የመጣ ነው ብለናል። የከተማ ተመዛዛኝ ገጠር ነው። ህሊና የከተማንና የገጠርን ኑሮ ሲያመዛዝ ነው። የከተማው ይበልጥ የተሻሻለ ሆኖ ስለሚያገኘው ከሌላኛው የበለጠ ዋጋ ይሰጠዋል። በእውነት የከተማ ኑሮ ምን ጊዜም በየትም ቦታ ቢሆን ይበልጥ የተደራጀ ነው። ትምህርት ቤቱ፣ ቤተ ክርስቲያኑ፣ ፍርድ ቤቱ፣ ሐኪም ቤቱ፣ የሙዚቃና የቲያትር ቤቱ፣ ሌላም ይህንን የመሳሰለው የሰው መንፈስ በረጅም ትግል ተጣጥሮ ያስገኛቸው የስልጣኔ ሀብታት የሚገኙት በባል ሀገር ሳይሆን በከተማ ነው። የስልጣኔ ዘይቤ ከከተማ ዘይቤ ጋር የተያያዘ መሆኑ በዚህ ምክንያት ይመስለናል። ይህ በፈረንጆች ቋንቋ ስለሚገኙት የስልጣኔ ዘይቤ የሚገልጹ ሁለት ቃላት አመጣጥ ባጭሩ ነው። ቃላቱ ሁለት በመሆናቸው ነገሩንም ከሁለት ከፍሎታል። አንደኛውን ካልቸር የነፍስ የመንፈስ ወይም ውስጣዊ ስልጣኔ ብሎታል። ሁለተኛውን ሲቪላይዜሽን ወይም አካላዊ ወይም አፋዊ ስልጣኔ ብሎታል። ሁለቱን የሚያመዛዝኑበት ጊዜ ደግሞ የበለጠውን ከፍተኛውን ዋጋ ለመጀመሪያው ማለት ለነፍስ ለመንፈሳዊ ስልጣኔ ሲሰጡ ይገኛሉ። ይህ ትክክለኛ አስተያየት መስሎ ይታየኛል። የስልጣኔ ነፍስ ዋናው ነገር የነፍስ ስልጣኔ ነው። ስልጣኔ ለሚባለው ቃል ዘይቤ ለማግኘት መጀመሪያ ወደ መጽሔት ሄድኩ። በዚያም ሰለጠነ ሰልጠነ ከሚለው በስተቀር ሌላ ምንም ሳላገኝ ቀረው። ቀጥሎም አንድ ትልቅ የበርሊን ዩኒቨርሲቲ ፕሮፌሰር አውግስት ዲልማን የሚባለው ሌክሲከን ሊንጉያ ኢትዮፒካ በሚል አርዕስት ወዳዘጋጀው መዝገበ ቃላት ሄድኩ። በዚህ መጽሐፍ ውስጥ ስለ ቃሉ ዘይቤና አመጣጥ በቂ እውቀት ያገኘ ይመስለኛል። ሰለጠ ከሚባለው ግስ የመጣ ሆኖ ስልጣን ከሚለው ቃልም የተያያዘ ነው። ሰለጠ ማለቱ ሊቁ ዲልሚን እንደሚለው አውቶሪታተም ሀቢዮ ማለት ነው። በአማርኛችን በአንድ ነገር ላይ ስልጣን ማግኘት፣ መያዝ፣ ማስከበር ማለት ነው። እስመ አንተ ስሉጥ ላይ ለኩሉ በሁሉ ስላይ ስልጣን ገዢነት ያለህ ነህና አግብር ተሰለጡ ላይሌነ ባሮች በእኛ ላይ ስልጣን አገኙ። ይህን የመሰሉ ሌሎችም ከግዝ ክላሲክ ድርሰቶች ብዙ ማስረጃ አምጥቷል። ስለ ቃሉ አመጣጥ ይሄ በቃል በውስጡ ስለያዘው ያዘው ዘይቤና ከፈረንጆችም ቃላት የኛው የአማርኛችን ስልጣኔ የሚለው ቃል ይበልጥ የተዋጣለት ስያሜ ነው። ይህንን እንደሚቀጥለው ለማስረዳት እንሞክራለን። መጀመሪያ ሁለት ጥንተ ነገሮች በተለይ እንዲታወቁልኝ ይፈልጋለሁ። አንደኛው የሰው ዘር መቅደማዊ ሁኔታ የባርነት ነው። ሁለተኛው ከዚህ ከባርነት ሁኔታውን እንዲወጣ በገዛ ራሱ ውስጥ የሚገኘው የነጻነት ብርቱ ተምኔት ያስገድደዋል። እልህ ሁለቱን ጥንተ ነገሮች በመተንተን ከስልጣኔ ዘይቤ ለመድረስ አስባለሁ። የሰው ዘር መቅደማዊ ወይም ኦሪጂናል ሁኔታ የባርነት ነው ማለት ምን ማለት ነው? ሰዎች ከቀድሞው ጀምሮ በጌታ በባሪያ በደሃ በባለጸጋ የተከፈሉ ናቸው ማለት አይደለም። ይህ ቋሚ ነገር አይደለም፣ ተለዋዋጭ ነው። ከጊዜ ወደ ጊዜ ጨርሶ ወይም በከፊል ሊቀነስ ይችላል። መቅድማዊ ባርነት የሚለው በጣም ቋሚና መሰረታዊ ነገር ነው። የሚጸናውን በጥቂቶች ሰዎች ዘንድ ብቻ ሳይሆን በመላ በሰው ነገድ ሁሉ ነው። ሰውን ከሰውነቱ ማዕረግ የሚያደርሰው እውቀት የሚባለው ነገር ተሰውሮት መላ ሲጠፋው፣ በፈጠራቸው ተረቶች ወይም ሚቶሎጂ የበላይ ስልጣን ያለው በገዛ ራሱ ውስጥ የሚገኘው ሕሊና ጨልሞበት በድንቁርና ተጨቁኖ ኖሯል። ሰው እንደምኞቱ ለመኖር በሚያደርገው ጥረት በዙሪያው ያሉት ነገሮች ሳይረዱት እንዲያውም ተቃዋሚና ተቃራኒ በመሆናቸው ብረታዊ ጽናት ባለው በስነ ፍጥረት ህግ ተጨቁኖ ይኖራል ቀድሞም እንዲህ ነበር አሁንም እንዲሁ ነው የሰውን ታሪክ ካለንበት ጊዜ ጀምረን ወደኋላ ኋላ በመሄድ ብንከታተለው ዛሬ ሰው ከሚባለው ቃል ጋር አብሮ ተናባቢ የሆኑት የስልጣኔ ሀብታት እያነሱ እየጎደሉ ስለሚሄዱ ወደ ኋላ በራቅን መጠን ሰውን ራሱን ብዙ ነገር የጎደለው ፍጥረት ማለት ለኑሮው የተሟለ መሳሪያ የሌለው ሆኖ እናገኘዋለን ጉድለቱ በሁለት ረገድ ነው። አንደኛው በገዛ ራሱ ውስጥ፣ ሁለተኛው ከሱ ውጭ ከሆኑት ነገሮች ጋር ባለው ግንኙነት ረገድ። ሁለተኛው ከአንደኛው የሰረጸ ነው። በዛ ራሱ ውስጥ በአምሳለ ዘር ፈጣሪም ሆነ ኔቸር ወይም ሁለቱም ተባብረው ያስቀምጧቸውን ኃይላት ባለማወቅ ከዝቅተኞች ህላውያት ማለት ከእንስሳት እና ከእጽዋት ጋር የጋራ በሆኑት የኑሮ ህግጋት እየተመራ በመኖሩ በባርነት ቀንበር ይኖር ነበር ለማለት ይቻላል። በቀድሞ ዘመን ጨረቃ ስትሸፈን ዓለምን ከቦ የያዘ አንድ አምላካዊ ዘንዶ በሰዎች ጠባይ ተቆጥቶ ውጧት ነው በማለት እሱን ለማስደሰት ሕጻናት ሰብስበው ወደ እሳት እየወረወሩ መስዋዕት ያቀርቡ ነበር። በዛሬው አስተያየታችን እንዲህ ያለ ተግባር ከሰው የሚጠበቅ አይደለም። ንጉሥ ዳዊት ሰበሰንዘ ክቡቱ እያይመረ ያለውን በተለይ ለዚህ መቅድማዊ ሁኔታ የሚጸና ነው። ሁለተኛው ከእሱ ውጭ ካሉት ነገሮች ጋር ያለው ግንኙነት በጣም አሳዛኝ ነበር። ከቁሩ ከሐሩሩ ከረሃብ ከሕመም ከሌሎችም ይህን ከመሰሉ ስቃዮች መከላከያ መሳሪያ ባለመኖሩ ሰው በዙሪያው የነበሩት ነገሮች ወይም ኤንቫይሮንመንት መጫወቻ ኳስ ነበር ለማለት ያስደፍራል። በብዙ ስቃዮች መካከል ሲላጋ ሲንገላታ ሲንከራተት ነው የኖረው። መኖር አይበለው። ሰዎች ለብዙ ሺህ ዘመናት በዚህ ሁኔታ ነበሩ። ዛሬም በከፊል በዚህ ሁኔታ ይገኛሉ። በምን ምክንያት ይህ ሁሉ ፍዳ በሰው ነገር ላይ የሚደርስ ሆነ የሚል ጥያቄ ገና በዘመነ ተረት በምን ምክንያት ይህ ሁሉ ፍዳ በሰው ነገር ላይ የሚደርስ ሆነ የሚል ጥያቄ ገና በዘመነ ተረት ቀርቧል። በግሪክ ሚቶሎጂ የሚገኝ አንድ ትልቅ ተረት አለ። ይህም ስለ ፕሮሚቴስ የሚነገረው ነው ትልቅ ምስጢር በውስጡ ደብቋል። ፕሮሚቴስ በሚል አርዕስት፣ የቀድሞውን ተረት መሰረት በማድረግ ኤሲሎስ የሚባለው ትራጀዲን የፈጠረ ባለቅኔ አንድ ትሪሎጂ ማለትም ሶስት ድራማዎች ጽፏል። እሱን በመከተል ሸሊ፣ ባይረን እና ጌት ጽፈዋል። የፕሮሚቴስ መንፈስ በአውሮፓ የመንፈስ ታሪክ ውስጥ መካከለኛውን መስመር የያዘ ነው። አሁን የጠቀስናቸው ሰዎች በአውሮፓ የስነ ጽሁፍ ጠፈር ላይ በጣም ጎልቶ የሚታዩ ከዋክብት ናቸው የፕሮሚቴስ ተረት እንደሚቀጥለው ነው ፕሮሚቴስ በከፊል አምላክ በከፊል ሰው የሆነ ህላዌ ነበር በከፊል አምላክ እንደመሆኑ አስራ ሁለቱ የግሪክ አማልክት በኦሊምፐስ ተራራ ሆነው ስለ ሰውና ስለ አለም አስተዳደር ሲመክሩ ይሰማ ነበር በከፊል ሰው እንደመሆኑ የሰው ስቃይና መከራ በጣም ያሳዝነው ይጸጽተው ነበር ሰው ቤት ንብረት ሳይኖረው በበረሃ፣ በጫካ፣ በዱር፣ በገደል፣ በዋሻ፣ በቁር ባህሩሩ እንዲኖር ተፈርዶበት ነበር። ይህ መሆኑ አማልክት መክረው ዘክረው ለሰው የእውቀት ምንጭ ሆነውን ብርሃንን የሰጡት እንደሆን ከእለታት ባንድ ቀን ሰጭነታቸውን ክዶ በእነሱ ላይ በመነሳት የሚያምጽ መሆኑን በመረዳት ብርሃንን ከሰዎች ደብቀው ከማይደርሱበት ቦታ በመሰወራቸው ነው። በዚህ ምክንያት ሰዎች በጨለማና የእርሱ ተከታይ በሆኑት ችግሮች ስር ሲሰቃዩ ይኖራሉ። ይህ የሰዎች መራራ እድል ወገናቸው በሚሆን በፕሮሚቴስ ላይ ርኅራኄ ያሳድሮበት ብርሃንን አማልክ ታርቀው ከደበቁ ቡበት ሰርቆ ለሰዎች ወስዶ ሰጠ። ያን ጊዜ ማናቸውም ነገር ግልጽ ሆኖ ታያቸው። በብርሃን ምክንያት ጥበብና ማናቸውም ይወቀስል ስለተገለጸላቸው ራሳቸውን ከገዛ ራሳቸው በተገኙ ዘዴ ለማስተዳደር ጀመሩ። ፕሮሚቴየስ ግን ለሰዎች ብርሃንን ሰጥቶ በጎ በመስራቱ አማልክት ቀንተው በብርቱ ስቃይ ይቀጣ ዘንድ አዳኝ ከማይደርስበት ገደል ላይ ከቋጥኝ ድንጋይ ጋር በሰንሰለት ተቆራኝቶ አሞራ ለዘላለም እንዲበተብተው ፈረዱበት። ይህ ፕሮሚቴስ የሰውን እድል ለማሻሻል የሚታገሉት የእውቀት ሰዎች የመምህራንና የሊቃውንት ምሳሌ ነው። እሱ ብርሃንና አማልክት ከደበቁበት ቦታ ወስዶ ለሰው እንዳበረከተ የእውቀት ሰዎችም እውቀት በመለኮታዊ ምስጢርነት ከሰው ተደብቃ ስትኖር በብዙ ትግል አግኝተው ከገዛ ራሳቸው አስርጸው የወገኖቻቸውን እድል ለማሻሻል ያበረክታሉ። ዋጋቸውም ሌላ ሳይሆን ስቃይ መከራ ነው። ለምሳሌ ያህል ሶቅራጠስ በመርዝ ተገድሏል። ጆርዳኖ ብሩሮ የጧፍ ቀሚስ ተጎናጽፎ በሳት ተቃጥሏል። እነዚህ ሰዎች እንደ ጧፍ መብራት ማለት ናቸው። ራሳቸውን ነደው ተቃጥለው ያልቃሉ፣ ለሌሎች ግን ብርሃን ይሰጣሉ። ጉልህ አድርጎ የፕሮሚቴስ ምሳሌ አንድ ትልቅ ሕግ ያሳያል። ይህም እውቀት በስቃይ የሚገኝ ነው፣ ለርን ትሩ ሳፈሪንግ የሚለው ከግሪክ የመንፈስ አለም እንወጣና ደግሞ ወደ ሌላ እንግባ። እውቀት ከሰው ልጅ ርቃ የተደበቀች ስለመሆኗ በዕብራውያንም ዘንድ አንድ ተመሳሳይ ንግርት እናገኛለን። ኦሪት ዘፍጥረት እንደምናነበው የመጀመሪያው ሰው በገነት ሲኖር ማናቸውም ነገር ተፈቅዶለት ከእውቀት ዛፍ ብቻ አንዲት ፍሬ እንዳይቀምስ ተከልክሎ ነበር፤ ግን በልቶ ተገኘ። ይህንን ሐሳብ በነጻ ሕሊና ለመረዳት ብንፈልግ ሰው በስጦታ ወይም በችሮታ በሚገኘው ድሎት የማይደሰት መሆኑንና ከገነት ለመውጣት የደፈረው ከእውቀት በሚያገኘው ጉልበት ራሱን ለማስተዳደር የራሱ ባለስልጣን ለመሆን ነው እስከ ማለት እንደርሳለን። ይህንን ሀሳብ ለማስረዳት ከዘመናዊ የአማርኛ ግጥም አንድ እንጠቅሳለን። ገጣሚው በገነት ስለነበረው ሰው ሲናገር ቆይቶ በመካከል እንዲህ ይላል፣ በዙሪያው የነበረ ሀብትና ንብረት ሽልማት ነበረ የለተልደት ስጦታ፣ ለሰጪው እጅግ ያስደስታል፣ ለተቀባዩ ግን ጸጸትን ያተርፋል፣ እጁን ሲዘረጋ ሲፈራ ሲቸር፣ ለማግኘት ለማጣት በመጠራጠር ልቡ ይጨነቃል ይላል ትርትር እምቢ አሻፈረኝ በችሮት አልኖርም ላቬናን ጠፍጥፌ ሰርቼ ደክሜም በነፃ አኖራለሁ ሳልሰግድ ለማንም ፎክሮ ማለና ቢነሳ አንድ እለት እራሱን በራሱ ነፃ ለማውጣት ትቢት ሽፍተኝነት ተቆጠረበት፣ በቡራኬ ፋንታ እርግማን ዓለም ተለወጠች ወደሆን ቤት ብርሃኑ ጠፋና ጨለማ በድሉ ሳያዝን ከቴ ሳያምር በሌሊት ቁርና በማል ታሩር የሚሰጠው ሳይኖር ጠዋ ማይቆሪ ሀ ብሎ ጀመረ አለም ለመፍጠር ወደ ላይ ተጓዘ። ከጧት እስከ ማታ መስቀል ተሸክሞ ትልቁ ከርታታ አለምን ለማዳን በታሪክ ጎልጎታ አማልክት መጡና እንርዳ ቢሉት ገነት እንዲያገቡት ተስፋ ቢሰጡት ለቅጽበት ማረከው የስሜት ብርታት ራሱን ነቅንቆ በሀዘን ትርኢት በሀሳብ ብቻ እንጂ የለሽም፣ በእውነት አስታውስሻለሁ። በጋለ በጋለምኞት ገነት ገነት፣ ሀገሬ ገነት፣ ምን ይሆናል ግና ዋጋሽ ባርነት። በዚህ ሀሳብ መሰረት ሰው የሚመኘው የሚጠራውም በገዛ ራሱና በዙሪያው ባሉት ነገሮች ላይ ሁሉ ስልጣን እንዲኖረው ነው። ከስልጣኔ ዘይቤ አሁን የደረስን ይመስለኛል። ስልጣኔ ማለት መጀመሪያ ሰው በሕሊናው ውስጥ ያሉትን ሀብታት መርምሮ ተረድቶ መሪነቱን ካወቀ በኋላ ዝቅተኛውን የስሜት ወይም የፍቶት ዓለም አርቆ ገርቶ ለሕሊናው ያስከበረ እንዲሆን በራሱ ላይ ስልጣን ያለው የሆነ እንደሆነ የሚሰጠው ቅጽል ነው። ሁለተኛ በዙሪያው ያሉት ስነ ፍጥረቶች ለራሱ እንዲያገለግሉ ለማስከበር የሚያደርገው ጥረት እና ከዚያም የሚገኘው ውጤት ስልጣን ይባላል። በመጀመሪያው በኩል ያደረገው እርምጃ ምንም እንኳ የሚያጠራጥር ቢሆን በሁለተኛ በኩል በጣም ረቆ ሂዷል። አየር ይታዘዘዋል፣ ከውሃ እሳት ለማውጣት ችሏል። ነገሩ ቁጥርም የለው። በሚቀጥለው ጊዜ የስልጣን እድገትና ትምህርት በሚል አርዕስት እንነጋገራለን። እስከዛው ቸር ሰንብቱልኝ። አመሰግናለሁ።